አንተን ማጣት እንድትፈራ የምታደርግበት መንገድ! አሁን እነዚህ ነገሮች የምታደርግ ከሆነ ቀሪ ዘመኗን በሙሉ ስትወድህ ስታከብርህ ትኖራለች። አንተን ማጣት ቀርቶ አንተን የማጣት ሀሳብ በራሱ ያስፈራል። ልትለይህ አትፈልግም። ሴት ልጅ አንተን ማጣት እንድትፈራ የምታደርግበትን መንገድ ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይሄን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴ ናፍዳርቲው ቤተሰቦች እንደምን አላችሁልኝ? እኔ በጣም ደና ነኝ። ዛሬም እንደሰማችሁት ነው ቆንጆ ለየት ባለ ሀሳብ ተመልሼ እመጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ ለናፊዳር ቲዩብ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር ምናውራበት፣ ምንመካከርበት፣ ምንወያይበት ብዙ የምታተርፉበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች ሁሉ የቪዲዮ በለቀኩ ቁጥር ናፊ እንኳን ደህና መጣሽ፣ እንወድሻለን፣ የዛሬው ለኔ ነው፣ የዛሬው ለየት ያለ ነው እያላችሁ በቃ የተለያዩ ሀሳብ አስተያየቶችን የምትሰጡኝ በእውነት ቃል የለኝም ለ እናንተ በጣም አድርጌ አመሰግናችኋለሁ፣ እወዳችኋለሁ፣ ክበሩልኝ የኔ ውድ ቤተሰቦች። የኔን ቪዲዎች በምታዩበት ሰዓት ላይ ፕሊስ ፕሊስ ቪፔ እና ብርታችሁ እዩልኝ እና ደግሞ ከመጀመራችን በፊት እስኪ ሁላችሁም ላይክ አድርጉት። አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። ሴት ልጅ በነገራችን ላይ የምትሸነፈው ወደ ፍቅር ለመግባት ምናምን በቃል ነው። የምትለውን ነገር በጣም ትሰማለች። የምትለውን ነገር በጣም ታዳምጣለች ይገዛታል። ለዛ ነው ሴት ልጅ ፍቅር የሚገባት በጆሮዋ ነው፣ በመስማት ነው፣ ወንድ ልጅ ደግሞ በማየት ነው ይባላል። ግን እርግጠኛ ሆኜ የምነግራችሁ ነገር እንድትግባባ እንድታውቅ ጊዜ እንድትሰጥ የሚያደርጋት ነገር ጥያቄ የለውም፣ በቃላት ሴት ልጅ ትሸነፋለች። እድል እንድትሰጥ እንድታወራ፣ ከአንተ ጋር እንድትሆን የሚያደርጋትም ትልቅ ነገር ነው። ግን ደግሞ ከአንተ ጋር እንድትቆይ፣ ከአንተ ጋር እንድትቀጥል፣ ከአንተ ጋር እንድትዘልቅ፣ አንተን አንተን ብቻ እንድትል፣ አንተን ማጣት እንዲያስፈራት፣ እንድትንከባከብ፣ እንድታከብር፣ እንድትቆይ የሚያደርገው ነገር ሁሉም ጥያቄ የለውም ተግባርና ተግባርህ ነው። ስለዚህ ቃላቱ እንዳለ ሆኖ እኔም ብዙ ቪዲዮችን ሰርቻለሁ፣ እንደምታስታውሱት ከዚህ በፊት ተግባሩ ላይ ደግሞ መበርታት አለብህ፣ ግዴታ ነው። ሚታይ ነገር ይፈልጋል። የፍቅር ግንኙነት እንደዚሁ በቃል ብቻ እንደዚሁ በስሜት ብቻ ወደድኩ ወደድኩ በመባል ብቻ፣ ካላንቺ አልኖርም በመባል ብቻ የሚሆን ደግሞ አይደለም። ስለዚህ ተግባርህ በጣም ወሳኝ ነው። የመጀመሪያው ነገር አንተን ማጣት እንድትፈራ የሚያደርጋት ነገር ምንድነው? ቤስት ፍሬንዷ ስትሆን፣ ወይም ደግሞ የቅርብ ጓደኛዋ ማለት ነው። በጣም ትልቅ ነገር ነው። እውነት በቃ እንዴት እንድትረዱት እንደምፈልግ አልገባችሁም። ይሄንን ሀሳብ ቤስት ፍሬንድ ማለት ሁሉን ነገር አብሮ ማድረግ ማለት ነው። የምታወራ የሚጨንቃት ነገር የለም። ብትነግር ይሄ እንደዚህ ይለኛል፣ ጀጃ ያደርገኛል የምትልህ አይነት ሰው አይደለህም። ታቃሃለች። ባለህ ሰዓትም በሌለ ሰዓትም ታቃሃለች። ይሄ ምንም ተጠንቅቀህ የምትቀርበው አይነት ሪሌሽንሽፕ አይደለም የሚኖራችሁ። ስለዚህ በጣም ቆንጆ ነገር ነው። ራስህን ነው የምትሆነው፣ ራሷን ነው የምትሆነው። የፍቅር ግንኙነት ላይ ሁልጊዜ እንደዛ እላችኋለሁ አይደለ? ራስህን ሁን፣ እንድትወድ ከአንተ መለየት እንዳትፈልግ፣ ራስህን ሁን እልሃለሁ። ማንነትን መቀየር አስፈላጊ ስላልሆነ የሚያመጣብህም ጣጣ ስላለ ግን ደግሞ ጓደኛ ማለት አሁን የወንድ ጓደኛህን አስበው። ከእሱ ጋር ያላችሁ ነገር እንዴት ነው? ስንት ነገር ታወራላችሁ። እዛ ስትሄድ እሱ ጋር እንደዚህ ብለው እንደዚህ ምናምን እያልክ የምታስበው ነገር የለም አይደል? ፍቅር ላይ ሲመጣ ግን እንዲህ ብላት እንዲህ ቢሆን ጥሩ ነው። ማሰብ እኮ ጥሩ ነው፣ ግን ይሄ ራስህን የምትሆንበት ትክክለኛ አንተነትህን፣ ትክክለኛ ማንነትህን፣ ነፃነትህን የምታውጅበት ቦታ ጓደኝነት ነው አደለ? ለዛም ነው ብዙ ሰው እኮ ከጓደኛ ጋር ያለው ጊዜ ደስ የሚለው የሚመቸው፣ የሚጣፍጠው ለምንድ ነው? ራሱን የሚሆንበት በቃ አለ አደለ? ጥሩ ጥሩ ጓደኞች ካሉ ማለት ነው። ስለዚህ ጓደኛ አድርጋት፣ የጓደኛ ስሜት ለመፍጠር ሞክር። ብዙ ወንዶች አሁን የምትታገሉት ምንድነው? ሰላም ነው ተጻ ታጸፋላችሁ፣ ታወራላችሁ ወይ ቻት ታረጋላችሁ ወይ በአካል ለማግኘት ትጥራላችሁ ምናምን ከዛ በኋላ ወድጅሻለሁ አፍቅርሻለሁ ፍቅረኛዬ ሁኚ። ከዛ በኋላ በቃ በምን ፍጥነት እንደምትሉት እራሱ አላቅም። ወደድኩሽ አፈቀርኩሽ በቃ ከኔ ጋር ሁኚ፣ ፍቅረኛዬ ሁኚ። ቶሎ የፍቅር ጥያቄ ነው። ግን እኔ የሚሰራ መቶ ፐርሰንት የሚሰራ የምትጠቀሙበትን ነገር ነው የምነግራችሁ። በዚህ ምክር በእውነት በጣም ተጠቀሙበት። ጓደኛ አሁን ቤስት ፍሬንድ አሁን ሁሉን ነገር ምትነግር ሚስጥረኛዋ፣ ምታማክር፣ ምታዋይህ፣ ቅልል የምትላት ሰው ምንም ነገር መታ ምትነግር ሰው ሁን። ከዛ በኋላ በቃ አንተ ራሱ ልራቅሽ ብትላት እሺ አይደለችም ራሷ የምትመጣበቅ ከአንተ ጋር ያለው ጊዜ የሚገዛት የሚያስገድዳት የፍቅር ጥያቄ መጠየቅ ሁሉ እስከማይኖርባችሁ ድረስ ሁለታችሁም ተግባብታችሁ የሚቀየርበት ወደ ፍቅር የሚቀየርበት ነው የሚሆነው። ስለዚህ ቤስት ፍሬንዷ ከሆንክ አንተን ማጣት ትፈራለች። ከአንተ ጋር የምታሳልፈው ጊዜ አንተ ላይክ የፍቅር ግንኙነት ምናምን ብቻ አይደለም። ጓደኛ ነህ፣ ሁሉ ነገር ትይዛለክስ አንተ ጋር መታ ማውራት፣ አንተ ጋር መታ መጫወት፣ አንተ ጋር መታ መዝናናት፣ ከዛ ደግሞ ፍቅር አለና። ይሄ በጣም ትልቅ ቲፕ ነው፣ ተጠቀሙበት። ቤስት ፍሬንዷ አሁን የመጀመሪያው ነገር ይሄ ነው። ቤስት ፍሬንዷ ከሆንክ ሁሉን ነገር እንግዲህ ጓደኛም ነህ ፍቅረኛም ነህ ማለት ነው። አንተን ማጣት በጣም ያስፈራታል፣ ማሰብም አትፈልግም፣ ሀሳቡንም ጭራሽ ትፈራዋለች። የመጀመሪያው ይሄ ነው። ሌሎች ደግሞ በጣም ወሳኝ ወሳኝ የሆኑ አሉ። ስለዚህ ከመጨረሻው አብራችሁ ይቆዩ። ሁለተኛ በሰዎችም ፊት ሆነ ብቻዋን በምትሆንበት ሰዓት ላይ ተንከባከባት። እኛ ሴቶች እንክብካቤ ደስ ይለናል። እንወዳለን እንወዳለን እንወዳለን። ስንተኛ ጊዜ ነው የምነግራችሁ? ዛሬ አይደለም። ስለዚህ እንክብካቤ በጣም እንወዳለን። ሴት ልጅ በተለይም ደግሞ ብቻዋን ስትሆን አትንከባከባት ማለቴ አይደለም፣ ግን በሰዎች ፊት ደግሞ በቃ ትሬት ስታረጋት ትንከባከባት። በቃ ይሄንን ማየት በጣም ያስደስታታል። በቃ ቦርሷን ስትይዝላት ሊሆን ይችላል፣ እንደየሰው ፐርሰናሊቲ ቢለያይም ይሄ እኔም ወደውን አንዷ ሴት ላትወድ ብትችልም ግን አይተህ የምትወደውን ደስታትን ነገር አይተህ በሰዎች ፊት የምታሳያት እንክብካቤ፣ በሰዎች ፊት የምታሳያት ፍቅር በጣም ማተር ያደርጋል። አንተን ማጣት ከአንተ መለየት እንድትፈራ ያደርጋታል። ያንን ነገር ባሰበች ጊዜ፣ ሰዎችም እንደዛ ሲያደርጉ ባየች ጊዜ በቃ ከአንተ ጋር እየተጣበቀች ከአንተ ጋር መሆን እየፈለገች ከአንተ ላለመለየት የቻለችውን ሁሉ እያደረገች ነው የምትመጣው እና በጣም ወሳኝ ነገር ነው። በቻልከው ሁሉ ተንከባከባት፣ ግን አታብዛው። ሶስተኛ፣ መልካም ወንድ ሁን፣ ጥሩ ሰው ሁን አው ጥሩ ሰው ምትሆነው በነገራችን ላይ ለሷ ብለ አይደለም፣ ለራስ ብለ ነው። ግን እግረ መንገድም ጥሩ ሰው ከሆንክ ችግር የለው፣ ለሷ ብለ ጥሩ ሰው ከሆንክ ችግር የለው። ዋናው ጥሩ ሰው መሆነ ነው። ጥሩ መልካም ሰው፣ እግዚአብሔርን የሚፈራ ሰው ሰው አየኝ አላየኝ ብሎ የሆነ ነገር የሚያደርግ ሳይሆን እንደው እግዚአብሔር እንደሚያይ እንደሚመለከት ፈጣሪ እንደየሃይማኖታችሁ ማለት ነው እንደሚያውቀህ መልካም የምታደርግ በቻልከው ሁሉ። ፍጹም አይደለንም እኛ ሰዎች። በነገራችን ላይ በጣም ብዙ ሴቶች በፍቅር ከሚማረክባቸው ከሚሸነፉላቸው ወንዶች መሀል በጣም ትልቁን ፐርሰንት የሚይዙት መልካም ወንዶች ናቸው። ጥሩ ወንዶች፣ ካይንድ የሆኑ ወንዶች፣ ዝነኛ የሆኑ ወንዶች በመልካምነታቸው። እንደዚህ ሴቶች ተሰብስበው ሲያወሩ ምናምን እገሌ ጥሩ ልጅ ነው እገሌ እዚህ አድርጎላት መልካም ሰው ጥሩ ልጅ ምናምን እያለ ትልቅ ሰውም ሊሆን ይችላል ሲያወራ ስትሰማ በጣም በቃ ትሸነፋለች። እንዲሁ በዝና ትሸነፋለች ሴት ልጅ ለመልካም ወንድ ለጥሩ ወንድ ማለት ነው። ስለዚህ በተቻለ አቅም መልካም ሁን። የመልካምነት ሽልማት ደግሞ ብዙ ነገሮች እንዳሉ ሆኖ ጥሩ መልካም የሆነች ሴት ትገጥመሃለች ማለት ነው። ስለዚህ ካንተ መለየት እንዳትፈልግ አንተን ማጣት እንድትፈራ የሚያደርጋት ሌላው ነገር መልካምነት ጥሩነት ነው ማለት ነው። አራተኛ የምታግዛትና የምታበረታታት ከሆነ እንደ ሴት ልጅ መታገዝ፣ እንደ ሴት ልጅ መበረታታት፣ እንደ ሴት ልጅ መደገፍ የሚፈልግ የለም። በተለይም ደግሞ እንደኛ ባለ ሶሳይቲ እንደ ኢትዮጵያ ባለ ሀገር ውስጥ ሴት ልጅ ብዙ ጫናዎች አሉባት። ብዙ ወደኋላ የሚጎትቷት ነገሮች አሉባት እና በዚህ ሁኔታ ላይ ከጎኗ ሆነ አለሁልሽ የምትላት ከሆነ በርቺ የምትላት ከሆነ ምታግዛት ከሆነ ካንተ ወዴትም አትሄድም። መልቶ ፐርሰንት እርግጠኛ ሆኜ ነው የምነግርህ። በጣም ብዙ ሴቶችም ላይፋቸው ትንሽ የተበላሸ የሆነው በሪሌሽንሽፕ በወንድ ምክንያት አንደኛው ሪዝን ይሄ ነው። ከጎን ሆኖ በቃ ይሁን፣ አለሁልሽ፣ እኔ ያለው እንደዚህ ምናምን ነገር ሲላት በቃል ተግባሩን ሳታይ ትሸነፋለች። ይሄንን ስሜት ትፈልጓለች። ይሄንን ቃል አለሁልሽ ማለቱን በጣም ትፈልገዋለች። ስለዚህ አለ ሁልሽ የምትላት ከሆነ በቃል ብቻ ሳይሆን በተግባር አሁን ስማርት ናቸው፣ አሁን ላይ ያሉት ሴቶች በጣም ስማርት ናቸው እና ቃልህን ብቻ አይታ የምትሸወድልህ አይደለችም እና አንተም ሲጀመር እንደዚህ የመሸወድ የጨዋታ ነገር ውስጥ ካለ ዜና ፊዳር ቲዩብ አትገኝም ብዬ ነው የማስበው። ስለዚህ በቃል ብቻ ሳይሆን በተግባር እንዳለህላት እንደምታግዛት፣ የምትፈልገው ነገር እንዲሳካ እንደምትፈልግ አሳያት። አምስተኛ ራስህን ጠብቅ። በቻልከው ሁሉ ንጹህን ኮንፊደንስ ያለህ ወንድ ምትጠብቅ በቃ ምንም ጥያቄ የለውም። ይሄ እኮ አትራክት የሚያደርግ ነገር ነው አይደለም። ሰዎችም ደግሞ እንዲሁ ዝም ብሎ መንገድ ላይ ራሱ ባጠገብህም ሲያልፍ ራሱን ጠብቆ ንጹህ የሆነ ሰው ደስ ይላል፣ አደለምና፣ ፍቅረኛ ሆና ማለት ነው። ስለዚህ ራስን የምትጠብቅ ባለ ነገር ዝንጥፋ የምትል ከሆነ ይሄም ሌላኛው ከአንተ እንዳትለይ ከአንተ ጋር መሆን እንድትፈልግ ከአንተ ጋር መሆን እንዲያስደስታት የሚያደርግ ነገር ነው። ብቻውን ግን አይደለም። ይህንን ስል እንዳልኳችሁ ብዙ ነገሮች ተጨምቀው ነው አደለ። ስለዚህ ራስን መጠበቅም አንዱ እንትን ነው። በቃ ንጹህ ከሆነ ሲያዩት የሚባል ነገር አለ አደለ። ራሱን ከጠበቀ ሰው ጋር መሆንም መዋልም ደስ የሚል ስሜት አለው። ስለዚህ ራስን ጠብቅ። ስድስተኛ ከማንም ጋር አታወዳድራት። አሁን በፍጹም በፍጹም አታወዳድራት። በነገራችን ላይ እኛ ሴቶች ራሳችን በራሳችን ያለብን ውድድር ይበቃናል። አንተ ተጨምረ የምታወዳድራት ከሆነ በተቃራኒው እየገፋት እየገፋት እንትርቀ እያደረካት ነው። እገሊትን አታያትም? እሷ አኮ እንዴት እንደዚህ እንደምታደርግ እንዴት እንደምትሆን ምናምን ነው። አይሰራ። እንድታደርግ የምትፈልገው እንድታስተካክል የምትፈልገው ነገር ካለ ለራሷ በሌላ መንገድ ነው እንጂ ከሰው ጋር ውድድር ውስጥ አስገብታት አትንገራት። እኛ ሴቶች እንዳልኩት ውድድር አለብን። እራሳችን ትግል ውስጥ ነን ከዛ ለመውጣት ከመወዳደር እገሌት እኮ እንደዚህ ያደርጋለች እኔ እንደዚህ አላደርጉም። እገሌት እኮ ጸጉሯ እንደዚህ ያደረገች፣ እንደዚህ አይነት ሂማኔድ ገዛች፣ እንደዚህ መኪና እኮ ተገዛላት ወይ ገዛች የሚባል ውድድር ውስጥ ነው ያለ ነው እራሳችን ትግል ውስጥ ነን። ትክክል እንዳልሆነ እናውቃለን፣ ግን ራሳችንን እዛ እናገኘዋለንና አንተን መልሰ ደግሞ እንደዛ የምታደርግ ከሆነ አባስክባት ማለት ነው። ውስጧ ከሚታገላት የውድድር ስሜት ጋር ተደመርክባት ማለት ነው እና ትርቅሃለች፣ ትሸሻለች። እንደዛ አታድርግ። ምትወዳት፣ ምታፈቅራት አንተን ማጣት እንድትፈራ፣ ከአንተ ጋር እንድትሆነ እንድታከብር፣ እንድትንከባከብ ጥሩ የሆነ የፍቅር ግንኙነት እንዲኖራችሁ የምትፈልግ ከሆነ ውድድር ውስጥ አታስገባት። እዛ ለአንተ ሁሌ አንደኛ ናት። እንድትሻሻል የምትፈልገውን ነገር በሌላ መንገድ በዘዴ ነገራት። በመጨረሻ ደረጃ ደግሞ ቅድሚያ ስጣት። አሁን ቅድሚያ የሚሰጠንም ሰው ሁሉ ጊዜ እኛም በምላሹ ቅድሚያ እንሰጠዋለን፣ ያው የምትወድ ከሆነ ማለት ነው። እኛም በምላሹ እንደዛ እናድርጋለን እና ደግሞ ደስተኛ እንሆናለን ከዛ ሰው ጋር። እስኪ አንድ ጥያቄ ልጠይቃችሁ። የሆነ ሰው ቤት ጎረቤትም ሊሆን ይችላል፣ ሄዳችሁና እንኳኩታችሁ ስገቡ ቴሌቪዥን እያዩ ነው፣ እና ቀናም ብለው ሳያዩአችሁ ሰላም ነው አለን ምናም ብለው መልሰው ወደ ቴሌቪዥኑ ቢሄዱ ገብታችሁ ለመቀበል እንትን አላችሁ? ማለት ፍላጎት አላችሁ። ግን እሺ እንደመጣችሁ ተነስተው ምናምን ቴሌቪዥኑን አጥፍተው ወይ ደግሞ ባያጠፉም ኑ ግቡ፣ ሰላም ነው ምናምን ብሎ ቢያስተናግዷችሁስ ለመግባት ለመቆየት፣ ሞራላችሁ አስባችሁ ላይሆን ይችላል። እራሱ የሄዳችሁት እኮ ለመግባት ከበር ለመመለስ ይሆናል ፕላን ያደርጋችሁት፣ ግን እንድትቀመጡ እንድታወሩ ይጋብዛችኋል። ቅድሚያ መስጠት ማለት ይሄ ነው። በህይወት ቅድሚያ ትሰጣት አለ ወይ ቅድሚያ ስትሰጣት ቫልዩ ያረጋት ቦታ ላይ ግቢ እያልካት ነው ወደ ህይወቴ ግቢ እዚህ ጋር ያለኝ ነገር ሁሉ ፖዝ አርጌ አንቺን እየተቀበልኩ ነው ላንቺ ጊዜ እየሰጠው ነው ስትላት የሚሰማት ስሜት ቀላል አይደለም እና ቅድሚያ የምትሰጣት ከሆነ እመነኝ ከአንተ ወዴትም አትሄድም ሴት ልጅ አቴንሽን በጣም ትፈልቃለች አቴንሽን ስልክን አስቀምጣ አውራት እስኪ ጊዜ ስጣት እስኪ እንደደበራት ጠይቃት እስኪ አዳምጣት እስኪ እና ለውጡ ይኸው እውነቴን ነው የምልህ። በቃ አንተን የማጣት ሀሳብ የሚያስፈራት በቃ ከአንተ ጋር ለመሆን ምንም የምታደርግ በጥሩ ማለት ነው፣ መልካም ነገሮችን የምታደርግ ያልካትን የምትሆንልህ፣ እኔ ሴንስ እንድታስተካክል የምትፈልገው ነገር ራሱ ካለ እሺ አጥፍቻለሁ ብላ የምታስተካክል የምትመራልህ ሊደር ነው አይደለ? ወንድ ልጅ የምትመራልህ ነው የምትሆነው። አለበለዚያ ያው መለያየት ነው የሚሆነው ማለት ነው። ስለዚህ የዛሬው ቪዲዮ ይህንን ይመስል ነበረ። በጣም እንደጠቀማችሁ መቶ ፐርሰንት እርግጠኛ ነኝ። እዚህ ድረስ መታችሁ ተጠቅማችሁበት ናፊ በጣም እናመሰግናለን የዛሬው ደግሞ አንደኛ ነው እያላችሁኝ፣ ግን ላይክ አላደረጋችሁትም አይደለም? አድርጋችኋል። በቃ እሺ፣ ችግር የለውም አሁን አድርጉት። በጣም አድርጌ አመሰግናችኋለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። ከዚያው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው